አንዲት ወጣት ሴት ኡበር ታክሲዋ ውስጥ ገብታ ልትሄድ ስትዘጋጅ ድንገት የሚንገዳገድ አዛውንት ሰው እየሮጠ መጣ። ሾፌር ሾፌር፣ እባክህ አብረኸኝና ሲል ለመነው። ሾፌሩም ይቅርታ ሌላ ተሳፋሪ አለኝ ብሎ ግልጽ አድርጎ ነገራቸው። አዛውንቱም ሁለት ጥፍ ከፍልሃለሁ፣ እባክህ በጣም አጣዳፊ ጉዳይ ነው አሉት። ወጣቷ ተሳፋሪም በቁጣ ይቅርታ፣ ይህን ኡበርን ነኝ መጀመሪያ ያዝኩት። በአምስት ደቂቃ ውስጥ የምደርስበት አስፈላጊ ቀጠሮ አለኝ አለች። በዚያን ጊዜ ጓደኛዋ ስልክ ደወለችላት። ጄሲካ አለቃው እዚህ እየጠበቀች ነው አለቻት። ጄሲካም አዛውንቱን ተመለከተችና ተመለከተች እና አሁን ከወረድኩኝ ቀጠሮዬን ማግኘት አልችልም፣ ይህ ደግሞ የህይወት ዘመን እድል ነው አለች ለራሷ። በአንድ በኩል ደግሞ የአዛውንቱ የተስፋ መቁረጥ ዓይኖቿን ልቦቿን ነካት። በጣም ግራ ተጋብታ ተነፈሰችና ከመኪናው ወረደች። አዛውንቱንም መኪናው ውስጥ እየገቡ አመሰግናለሁ አሏት። ሾፌሩም በፍጥነት መኪናውን ነዳው። ጄሲካም ሌላ ታክሲ ለመጠበቅ ቆመች። ነገር ግን ምንም ታክሲ በአካባቢው አልታየም። በጣም ደክሟትና ተስፋ ቆርጣ እስከ ኩባንያው ድረስ በእግሯ ተጓዘች። እንደደረሰች እዚያ የምትሰራው ጓደኛዋ በቁጣ ሰዓቱ ስንት ነው? ለስድስት ወራት ይህንን ሥራ እየፈለግሽ ነበረ፣ እድሉ ሲያጋጥምሽ አበላሸሽው? አንቺ በጣም አሳዛኝ ነሽ ብላ ወቀሰቻት። ጄሲካም ጓደኛዋን ችላ ብላ ወደ ቢሮ ውስጥ ገባች። አለቃውም ይቅርታ ወይዘሮ ጀሲካ 45 ደቂቃ ዘግይተሻል። ቦታው በሌላ ሰው ተይዟል። መሄድ ትቻያለሽ አላት። ጀሲካን ለማስረዳት እችላለሁ ጌታዬ አለች፣ እንባዋ እየፈሰሰ። አለቃው መልሶ በጣም አዝናለሁ ወይዘሮ ጄሲካ በማለት ተናገረ። በዚህን ጊዜ ነበር በድንገት የሚንገዳገደው አዛውንት ሰው ትንፋሹ እየተቆራረጠ ወደ ውስጥ የገባው። አለቃውም አባ አለ ከመቀመጫው ተነስቶ አዛውንቱም ልጄ ልጅህ አደጋ አጋጥሞታል አሉት አለቃውም ምንድን ነው የት ነው ያለው ልጄ አለ በድንጋጤ አዛውንቱ መልሰውም አንዲት ደግ ሴት የተሳፈረችበትን መኪና እንድጠቀም ፈቅዳለኝ በዚህ ምክንያት ነው ልጅህን በሰዓቱ ሆስፒታል ማድረስ የቻልኩት በማለት እንዳወሩ ድንገት በቢሮ ውስጥ ጀሲካን አይተው ደነገጡ። ወዲያውም እሷ ናት፣ እሷ ናት ያቺ ሴት አሉት። አለቃው በዚህ ጊዜ በድንገት ወደ ጀሲካ ዞሮ አንቺን ስላልጠየቅኩሽ በጣም ይቅርታ፣ ልጄን ስላዳንሽልኝ አመሰግናለሁ። ለአንቺ የተሻለ ስራና 20 ፐርሰንት ደሞዝ ጭማሪ ሰጥሻለሁ አላት። ወዳጄ አንዳንድ ጊዜ በሕይወታችን ውስጥ የሚከሰቱ መዘጌቶችና እንቅፋቶች ከኋላቸው የተደበቀ ትልቅ በረከት ሊኖራቸው ይችላል። መልካምነት ዋጋ ያስከፍላል፣ ግን መቼም አያከስርም። ስለዚህ እያንዳንዱ መዘጌት የተደበቀ በረከት አለው ይላል ይ ጽሑፍ። የተወደዳችሁና የተከብራችሁ ልጆች አስተማሪ ነው ካላችሁ ላይ ካርጉት ላቪዩ ጋይስ አዱገነት ነኝ ባይ